ክፍል አንድ የግዕዝ ፊደላት። በዚህ ክፍል አንድ አምስት ነጥቦችን ለመመልከት እንሞክራለን። መጀመሪያ የግዕዝ ፊደላት የሚባሉትን እናያለን። ሁለተኛ የፊደላቱን አቀማመጥ እናያለን። ሦስተኛ ስለ ሰባቱ ሆህያትና አቆጣጠራቸው እናያለን። አራተኛ ላይ ድምፃቸው ስለተመሳሰሉ ፊደላት እናያለን። አምስተኛና በመጨረሻ የአማርኛ ፊደሎችን አይተን ይህንን ክፍል እናጠናቀቃለን። ወደ መጀመሪያው ስንመጣ ግዕዝ መጀመሪያ ላይ ሀያ ስድስት ፊደላት የነበሩት ሲሆን ከነዚህ ከሀያ ስድስቱ ፊደላት በተጨማሪ ዝርዋን ወይንም የግዕዝ ዲቃሎች የሚባሉ ተጨማሪ አራት ፊደላት ነበሩት። ስለዚህ የመጀመሪያዎቹ የግዕዝ ቋንቋ ፊደላት ቁጥራቸው ሰላሳ ነበር ማለት ነው። ስለ ዝርዋኑ በኋላ ላይ እንመለሳለን። ሀያ ስድስቱ ፊደላት ግን የምትመለከቷቸው እነዚህ ናቸው። እንደምትመለከቱት እነዚህ ፊደላት አሁን ከምናውቃቸው የፊደላት ዝርዝር አንጻር ሁለት ልዩነቶች አሏቸው። አንደኛ በዚህ ዝርዝር ውስጥ የምናገኛቸው ፊደላት ሁሉም የመጀመሪያዎቹ የመጀመሪያዎቹ ወይንም ግዕዝ የሚባሉት ፊደላት ናቸው። ሁለተኛ አሁን ላይ የምናውቃቸው ነገር ግን እዚህ ዝርዝር ውስጥ የሌሉ ፊደላት አሉ። ለምሳሌ ሸን እዚህ ውስጥ አናገኘውም። ቸን እዚህ ውስጥ አናገኘውም። ኛን እዚህ ውስጥ አናገኘው። የሌሉ ሌሎች ፊደላትም አሉ። ይሄ ለምን ሆነ የሚለውንም እንመለስበታለን። ሌላው እነዚህ ፊደላት ሁለት አይነት አቀማመጥ ነው ያላቸው። አንደኛው አቀማመጥ አበገደ በሚል ተራ እስከ ፐ ድረስ የሚቀመጡበት አንደኛው መንገድ ነው። ሁለተኛው መንገድ ሀለሃመ ሁላችንም የምናውቀው በሚል ተራ እስከ ፐ ድረስ እንደዚሁ የሚቀመጡበት መንገድ ነው። ነገር ግን አንድ ቋንቋ ተመሳሳይ ፊደሎችን በሁለት አይነት መንገድ እንዴት ሊያስቀምጥ ይችላል? በሚል መነሻ ስለ እነዚህ ተራዎች ስለ ፊደላቱ ተራ ሊቃውንት ምርምር ጥናት አድርገዋል። አስተያየታቸውንም ሰጥተዋል። ቀዳሚ የነበረው የቱ ነው፣ ሁለተኛው የሆነው ሴትኛው ነው የሚለውን ለመለየት ጥናት አድርገዋል። በዚሁ መሰረት አበገደ የሚለው የፊደላት ተራ የመጀመሪያው አቀማመጥ ነበረ የሚሉ አሉ። አይ ከመጀመሪያው የነበረው የፊደላት ተራ ሀለሀመ የሚለውን የተከተለ ነው የሚሉም ሊቃውንት አሉ። እንግዲህ በሊቃውንቱ መካከል ክርክር አለ ማለት ነው። እኛ ወደዛ ውስጥ ዛሬ አንገባም። ዞሮ ዞሮ በሁለቱም ተራዎች ውስጥ የምናገኛቸው ፊደላት ሃያ ስድስት ናቸው። ፊደላቱም ተመሳሳይ ናቸው። ለምሳሌ በመጀመሪያው መስመር የተቀመጡትን ብናነባቸው አ አለ አ በ ገ ደ ሀ ወ ዘ ሀ አሁንም ሀ አሁንም የመጀመሪያዎቹ ፊደላት እነዚህ ናቸው። ጥንታዊ የሆኑ የግዕዝ ጽሑፎችንም ስንመለከት የምናገኛቸው ፊደላት እነዚሁኑ የመጀመሪያዎቹ የመጀመሪያዎቹን ወይም ግዕዝ ያልናቸውን ፊደላት ነው። ለምሳሌ ይሄ በአክሱም ዘመነ መንግሥት የተጻፈ የድንጋይ ላይ ጽሑፍ ነው። እዚህ የድንጋይ ላይ ጽሑፍ ላይ እንደምትመለከቱት ሁሉም ፊደላት የመጀመሪያዎቹ የመጀመሪያዎቹ ፊደላት ናቸው። ለምሳሌ የመጀመሪያውን መስመር ብንመለከት ምን ይላል? አ ዘ ነ ምዝባር አለ፣ እንደ መለያ ነው። ነ ገ ሰ አሁንም ምዝባር አለ፣ መለያ ነው። አ ከ ሰ መ ሁሉም ግዕዝ ፊደላት ናቸው። አዘነ፣ ነገሰ፣ አከሰመ አሁን ስናነበው እንደዚህ ብለን ነው የምናነበው። ነገር ግን እነዚህን ጥንታዊ ጽሑፎች የሚያጠኑ ሊቃውንት በወቅቱ የነበሩ ሰዎች ምንም እንኳን የነበሯቸው ፊደላት የመጀመሪያዎቹ ወይንም ግዕዝ ያልናቸው ፊደላት ስለሆኑ በእንደዚህ አይነት መልኩ ይጻፉት እንጂ ሲያነቡት ግን አሁን እኛ እንደምናነበው እንዳልነበረ ይናገራሉ። አዘነ ብለው የጻፉትን ኢዛና ብለው ያነቡት እንደነበር ነገሰ አከሰመ ብለው የጻፉትን ደግሞ ንጉሰ አክሱ ብለው ያነቡት እንደነበር አስተያየታቸውን ይሰጣሉ። ስለዚህ አዘነ ነገሰ አከሰመ ብለው የጻፉትን ኢዛና ንጉሰ አክሱ ብለው ያነቡት ነበር ማለት ነው። ይህ እንግዲህ የሊቃውንቱ አስተያየት ነው። እንደምትመለከቱት ግን የነበሩት ፊደላት ሁሉም ግዕዝ ፊደላት ናቸው። ከግዕዝ ፊደላት ተጨማሪ ሌሎቹ ፊደላት የተገኙት በኋላ ላይ በሂደት ነው። ባለፈው መግቢያችን ላይ እንደተመለከትነው ነው ግዕዝ ከአራተኛው መቶ ክፍለ ዘመን ወደዚህ የክርስትና እምነት መስፋፋት ጋር በተያያዘ ዋና የሥነ ጽሑፍ ቋንቋ እንደሆነ ተመልክተናል። ኢትዮጵያውያን ሊቃውንት ግዕዝን ለሥነ ጽሑፍ ከመዋላቸው በፊት መጀመሪያ ላይ ያደረጉት ፊደላቱን ያስተካከሉት አንድ ግዕዝ ብቻ የነበረውን ፊደል ተጨማሪ ሌሎች ፊደላትን በመጨመር ባለ አንድ ቤት የነበረውን ባለሰባት ሰባት ሆሄያት አድርገውታል። ፊደላቱን አስተካክለዋቸዋል። አ ነበረ ኡ ኢ አ ኤ ኦ ተጨማሪ ስድስቱ እነዚህ ተጨምረው ባለ ሰባት ሆህያት ሆነ ማለት ነው። በም እንደዚሁ፣ ፐም እንደዚሁ። አሁን ላይ የምናውቀው የፊደላት ቅርጽ ከአራተኛው መቶ ክፍለ ዘመን ወደዚህ የመጣ ቅርጽ ነው። በልጅነታችንም እነዚህን ፊደላት አጥንተናቸዋል። ብዙ ሰው ትዝ ይለዋል ብዬ ያስባለሁ። እነዚህ ፊደላት ሲቆጠሩ የሚቆጠሩበት የራሳቸው መንገድ አላቸው። ሀ ግዕዝ ነው። ሁ ካይብ ነው። ሂ ሳልስ ነው። ሀ ራብዕ ነው። ሄ ሐምስ ነው። ህ ሳድስ ነው። ሆ ሳብዕ ነው። ስለዚህ ስንቆጥር እንዴት ነበር ያልነው? ሀ ግዕዝ፣ ሁ ካይብ፣ ሂ ሳልስ፣ ሀ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ። ሀ ግዕዝ፣ ሀ አንደኛ፣ ሁ ካይብ፣ ሁ ሁለተኛ፣ ሂ ሳልስ፣ ሂ ሶስተኛ፣ ሀ ራብዕ፣ ሀ አራተኛ፣ ሄ ሐምስ፣ ሄ አምስተኛ ሄ ሳድስ ሄ ስድስተኛ ሆ ሳብዕ ሆ ሰባተኛ። የሚቆጠሩበት መንገድ ፊደላት በእንደዚህ አይነት ነው። በግዕዝ ፊደላት የሚቆጠሩበት መንገድ ይሄ ነው። ዕለታት የሚቆጠሩበት ደግሞ የራሳቸው መንገድ አለ። ሰዎች የሚቆጠሩበት ደግሞ የራሱ መንገድ አለ። ስለ ግዕዝ አቆጣጠር ወይም ስለ አሐዝ ክፍል ሁለት ላይ እንመለከታለን። ፊደላት ግን በእንደዚህ አይነት መልኩ ይቆጠራሉ ማለት ነው። ስለ ግዕዝ ፊደላት ሲነሳ ሌላው የሚነሳው ድምፃቸው ስለተመሳሰሉ ፊደላት ነው። ሁሉም ሰው እነዚህን ፊደላት ያውቃቸዋል። ሀ የመጀመሪያውን ሀ ሀሌታዋ እንለዋለን። ሁለተኛውን ሐመር ውሃ እንለዋለን። ሶስተኛውን ብዙሃኑ ሀ እንለዋለን። እነዚህ ሶስቱ ፊደላት አሁን ላይ በአንድ ድምፅ ነው ሀ የምንላቸው፣ ሁለቱንም ሰዎች ሰ፣ ሁለቱን አ አ፣ ሁለቱን ጸ ጸ በሚል በአንድ ድምፅ ነው ሁላችንም ዛሬ ላይ የምንጠራቸው ነገር ግን እነዚህ ፊደላት በጊዜ ሂደት ድምፃቸው እየተመሳሰለ የሄዱ ፊደላት ናቸው እንጂ መጀመሪያ ላይ በነበራቸው ድምፅ የተለያዩ ነበሩ። የተለያየ የራሳቸው ድምፅ ነበራቸው። በሂደት ግን ድምፃቸውን አተነዋል። በዚህ ምክንያት አማርኛ ሥነ ጽሑፍ ላይ አሁን በተደጋጋሚ የሚነሳ አንድ ትልቅ ክርክር እነዚህ ፊደላት ድምጻቸው ተመሳሳይ ስለሆነ ለአንድ ሃ ለሚል ድምፅ ለምን ሶስት ቅርጽ ያሉት ፊደላት እንጠቀማለን ለአንድ ሰ ለምን ሁለት፣ ለአም ለጸም ለምን ሁለት ሁለት ፊደላትን እንጠቀማለን የሚል ክርክር ይነሳል። ይሄ ግን በግእዝ ፍጹም ተቀባይነት የለውም። ምክንያቱም በመጀመሪያ ደረጃ እነዚህ ፊደላት ድምጻቸው የተመሳሰሉ ፊደላት ናቸው እንጂ ከመጀመሪያውኑ ድምጻቸው አንድ አይነት የነበሩ ፊደላት አይደሉም። ስለዚህ የፊደላቱን ድምፅ ስላጣ ነው ፊደላቱን እንጣላቸው ማለት ትክክል አይሆንም። ሁለተኛ፣ በእነዚህ ፊደላት ልዩነት ምክንያት ቃላት ትርጉማቸው ተለያይቶ እናገኛለን። ለምሳሌ ይህንን ቃል ብንወስድ አንደኛው ላይ ያለው መሐረ ይላል፣ ሁለተኛውም ላይ ያለው መሐረ ነው የሚለው። ልዩነቱ በሁለቱ ቃላት መካከል ያለው የሐ ነው። የመጀመሪያው ሀሌታው ሀ ነው። ሁለተኛው ሐመሩ ሐ ነው። መሐረ በሐሌት ውሃ ሲጻፍ ትርጉሙ አስተማረ ነው መሐረ በሐመር ውሃ ሲጻፍ ትርጉሙ ማረ ይቅር አለ ነው ሌሎቹ ዳርና ዳር ያሉት ፊደላት ተመሳሳይ ናቸው ልዩነቱ የመጣው በሐዎቹ ልዩነት ነው በሐዎቹ ልዩነት የቃሉ ትርጉም ተለያይተዋል ማለት ነው ይሄ ምንድን ነው የሚነግረን እነዚህ ድምፆች በፊት የተለያዩ ነበሩ ብለናል ሁለቱ ሐዎች ሐሌት ውሃና ሐመር ውሃ አሁን ላይ ድምጻቸው ከመመሳሰሉ በፊት በመጀመሪያ ድምጻቸው የተለያየ ነበረ። ስለዚህ ሁለቱ ቃላትም ድምጻቸው በዚያው መሰረት የተለያየ ነበር ማለት ነው። በወቅቱ የነበሩ ሰዎች ቃላቱን ሲያወጡ ለሁለቱ ሐዎች የተለያየ ድምፅ ስለሚያወጡ የሚሰማው ሰው መሐረ ብሎ አስተማረ ማለቱን ተናጋሪው መሐረ ብሎ ማረ ማለቱን የሚለየው በሁለቱ ሐዎች ድምፅ እንደሆነ መገመት አይከብድም። ለዚህ ነው ሁለቱን ሐዎች በመለያየት ዛሬ ላይ ምንም እንኳን ድምፃቸውን ማውጣት አስቸጋሪ ቢሆንም ሁለቱን ሀዎች በመለያየት አሁንም ድረስ የግእዝ ጽሑፍ ሲጻፍ በጥንቃቄ ትርጉማቸው እንዳይፋለስ በፊደላቸው መሰረት እየተቀመጠ እነዚህ ቃላት ይጻፋሉ ማለት ነው። ስለዚህ እነዚህ ፊደላት ባሉበት መጠበቅ አለባቸው የሚለውን ማስተዋል ያስፈልጋል። ከላይ ስለ ሃያ ስድስቱ ፊደላት ስንመለከት ምን ብለን ነበር? ግዕዝ ተጨማሪ አራት ዝሮዋን የሚባሉ ፊደላት እንደነበሩት አይተናል። እነዚህ ዝሮን ያልናቸው ፊደላት የምትመለከቷቸው እነዚህ ናቸው። መጀመሪያ መጀመሪያ ላይ ያሉትን ፊደላት ብትመለከቱ ገ ላይ እንደ ክብ ቅጥያ ኖሮት አንድ ፊደል አለ። ሀ ላይ እንደ ክብ ቅጥያ እንዲሁ። ከም ቀም ላይ እንደ ክብ ቅጥያ ያለው አንድ ፊደል አለ። እነዚህ ፊደላት ድምፃቸው ይሄንን ይመስላል። ጓ የመጀመሪያው ጓ ጓ የሚል ድምፅ አለው። ሁለተኛው ኸ የሚል ድምፅ አለው። ሶስተኛው ኮ፣ አራተኛው ቋ። ጓ፣ ኸ፣ ኮ፣ ቋ ድምጻቸው ይሄ ነው። የመጀመሪያዎቹ ቀጣይ ያሉትን ፊደላት በዚሁ መሰረት የራሳቸው ድምፅ አላቸው። ሁሉንም እንመለከታቸዋለን። ጓ የመጀመሪያው ነው። ቀጥሎ ጉይ

በእንደዚህ አይነት መልኩ ነው የሚነበቡት ወደ ጎን አምስት ወደ ታች አራት እንደምትመለከቱት እነዚህ ፊደላት አምስት አምስት ቤት ናቸው ጎ አለ ግዕዙ ሁለተኛው የለም ካዕቡ ጉ ሳልስ ጓ ራብ ጉ ሐምስ ጉ ሳድስ ሳብ ወይም ሰባተኛው ፊደል የለም ባለ አምስት ባለ አምስት ናቸው እነዚህ ናቸው እንግዲህ ዝርዋን ወይንም የግእዝ ዲቃሎች የሚባሉት ፊደላት ማለት ነው። እነዚህን ፊደላት የተለያዩ ቃላት ላይ እናገኛቸዋለን። ለምሳሌ በኮቤት ያሉትን ብንመለከት ኮነነ የሚል አንድ ቃል አለን። ፈረደ ማለት ነው። ሲጻፍ ኮ ነው። መኮንን የሚል ስም ያለው ሰው የሚጠቀመው ይህን ፊደል ነው። መኮንን። ኩናት ጦር ማለት ነው። ኩ ኳሄላ ኳስ ማለት ነው። ኳ ኮነነ ከሚለው ይኩየነን የሚል ቃል እናገኛለን። ኩን ተጠቅሟል። ኩሉ ሁሉ ማለት ነው። ሌሎችንም ፊደላት እንደዚሁ በተለያየ ቃላት ላይ እናገኛቸዋለን። ስለዚህ እነዚህን ስርዋን የተባሉ ፊደላትን ማስተዋል ያስፈልጋል። አሁን ያለው የፊደል ገበታ ላይ የምናገኛቸው ሌሎች ቃላት ከዚህ ውጭ ያሉ ቃላት የአማርኛ ፊደላት ናቸው። መጀመሪያ ላይ የነበሩትን ፊደላት ስንመለከት ሸ፣ ቸ፣ ኘ፣ ሀ፣ ጀ፣ ጨ፣ ዠ የሚሉ ፊደላት ሄሉ። እንደዚሁም እስከ ሰባት ቤት ይሄዳሉ። እነዚህም እነዚህ ፊደላት የአማርኛ ፊደላት ናቸው። አማርኛ የግዕዝ ፊደላትን ወርሶ እነዚህን ፊደላት ጨምሮ የራሱን የፊደላት ዝርዝር አስገኝተዋል ማለት ነው። አማርኛ እነዚህ ፊደላት ብቻ አይደለም ያሉት ልክ ግዕዝ ዝረዋን ወይንም የግእዝ ዲቃሎች እንዳሉት ሁሉ አማርኛም ከራብ የተገኙ ዲቃሎች አሉት። የአማርኛ የራብ ዲቃሎች የምንላቸው ፊደላት እነዚህ ናቸው። ሏ፣ ሟ፣ ሯ፣ ሷ፣ ቧ እያለ ይወርዳል። እነዚህ ፊደላት አገኛኘታቸው እንደዚህ ነው። ለ የሚል አንድ ፊደላል ለአማርኛ ላይ የለ ራብ ላ ነው። ከላ ሏ ተገኝተዋል ማለት ነው። መነበረ ከመ ማ ነው ማራብ ነው። ከራቡ ሟ ተገኝቷል። እንዴት ነው የተገኘው? ለምሳሌ ቃል የሚል አንድ ቃል አለ። ለልጅቷ ስናደርገው ቃልዋ ነው የምንለው። ለልጅቷ ሲዘረዝር ማለት ነው፣ ወይም ልጅቷን ሲጠቁም ዋ የሚለው ተውጦ ል ወደ ሏ ተቀይሮ ቃሏ ተገኘ ማለት ነው። ቃልዋ የነበረውን ቃሏ፣ ስምዋ የነበረውን ስሟ፣ ሀገሯ የሚለው ሀገሯ፣ ልብዋ የነበረው ልቧ ወደሚል ቃል ሲቀየር የተገኙ ፊደላት ናቸው ማለት ነው። ስናጠቃልል መጀመሪያ ላይ አምስት ርዕሰ ጉዳዮችን እናያለን ብለን ነበረ። መጀመሪያ የግእዝ ፊደላት እነማን እንደሆኑ ተመልክተናል። ስለ ፊደላቱ አቀማመጥ ተመልክተናል። ስለ ሰባቱ ሆሄያት አገኛኘት፣ ስለ እሱም ተመልክተናል። ድምፃቸው ስለ ተመሳሰሉ ፊደላት አይተናል። መጨረሻ ላይ የአማርኛ ፊደላትን አይተናል። ፊደላትን በተመለከተ እነዚህን አምስት ርዕሰ ጉዳዮች ማስተዋል ያስፈልጋል ማለት ነው። ስለዚህ ተመልሳችሁ ቪዲዮውን እንድትመለከቱት እንድታጠኑት ሁላችሁን እንጠይቃችኋለሁ። የሚቀጥለው ጊዜ የግእዝ ቁጥሮችን እንመለከታለን። እስከዛው ድረስ በሰላም ቆዩ።